ዘፈንም ዘፈን ዘፈን ዛሬ ለካ ወንድ ልጅ ቁጭ ብሎ ቁጭ ብሎ ሲነሳ እንዲህ ነው፣ በአንዴ ብድግ ነው የሚለው። ኧረ ኧረ ኧረ እነሱ ግን እነዚህ ፍቅርና ሩታ እኔ እንጃ እንዳይጣሉ ብዬ እየሰራው ነው። በነገራችን ላይ በጣም ነው የሚሰራው። ስራ ሁሉ አብሬሽና አብሬሽ የሚሰራው ስራ እሷ ለማናደድ እንግዲህ፣ ተናግሮበት ቆርጦበት ነው የወጣው ማለት ነው፣ ተናግረዋል ማለት ነው። እናናድዳት አለን፣ ቅልቅል ዛሬ የተለየ አቃጥላት አለ ብሎ ነው የወጣው። ያው የወጣው ነገር አይታችኋል ማለት ነው በነገራችን ላይ። በጣም የሚገርም ነገር ነው ማለት ነው። የዛሬ የዛሬ በጣም ይለያል። በጣም በጣም አለሁ እኔ ግሩም ነው ያለኝ። እንጃ ምን እንደሆነ አላውቅም እላችኋለሁ። እሷም ያ አስር እየጨቀጨቀኝ አለች ሲደውል ሲደውል ሲደውል ጨቅጭቆኝ ነው የመጣሁት ብላ የኢሳቅ የነገረች ነበር። ኢሳቅ በነገራችን ላይ በጣም ትግስተኛ ልጅ ነው። አነጋገሩ ራሱ ማሻላ ማለት ነው ማሻላ ተባረካለ ለቀስትና ሆኖ ነፍሱ አምጣ ለሚወስደው አመጣልሃለሁ ምን ችግር አለው ብሎ እሱ ራሱ ደህና መልስ ነው የሰጠው ማለት ነው። የአብርሽ ማለት ነው። እንግዲህ አብርሽ እና ኢሳቅ እንግዲህ አንድ ላይ ሆኖ ኢሳቅና ሪታ አንድ ላይ ሆኖ ፍቅርና አብርሽ ደግሞ አንድ ላይ ሆኖ እንግዲህ ዛሬ ያላቸውን ያላቸው ንዴት፣ ያላቸው ብስጭት፣ ያላቸው ምን ይዞ ወጡ ውላቸዋለሁ። በጣም ዛሬ ቀን የዛሬው የተለየ እንግዲህ ደስ የሚል የሚያስቅ እና የሚያናድድ ነበረ። የዛሬ ውላቸዋለሁ። እንግዲህ ቪዲዮ አይታችሁ ከሆነ ሁላቸው ዛሬ ያው ሁሉም ሲዘዋወር ነው የዋለው ቪዲዮን ማለት ነው። ግን የዛሬው የባሰ የባሰ ብራንክ ነው። የዛሬ የተደረገ ያረጋት ማለት ነው። ዛሬ አብሩሸ ችሎበታል ማለት ነው። ዛሬ ችሎበታል። በጣም ነው ዛሬ። ምን ግማሽ ጨምሯል፣ እራሱ ፊቱ ራሱ ነጻ ብሏል ፊቱ። ምኑ ሊሳቅም እንዳለው ገባ። በነገራችን ውስጥ ሲጥርሱ በጣም ያምራልለው አመሰግናለሁ አለው። እውነት ነው ፈገግታው ጨምሯል፣ ምኑ ጨምሯል። ፍቅር ደግሞ ሚዛኗ ጨመረች፣ ፊቷን ምናምኗ መቀላለዷን መነጋገሯ ጀመረች። በነገራችን ላይ እኔ ምለው አሁን አብሩሸና ሩታ አንድ ላይ አይደሉም? ማታ ማታ አረታው አንድ ላይ ናቸው አሁን ብለን እኮ ብናያቸው አንድ ላይ ናቸው። ያ ቀን ቀን እንደዚህ ቪዲዮ ሲሰሩ ይበታተናሉ እንጂ አንድ ላይ ናቸው። እንዲ አረ ወሬታማ በጥፊ ልታጋጥመው ነበር እኮ። ያው የንዴት ጊዜ ታቃላችሁ። የምታረጉትን ይመስላችሁ ማለት ነው። የሆነ ነገር አስቸጋሪ ብትከፈቱት ራሱ ምንም ይስራ አይታይም ማለት ነው። እና እኔ የዛሬ ፕላን በጣም ነው ደስ ያለኝ እላቸዋለሁ። ቤተሰቦች እንግዲህ አይታችሁ ከሆነ ማለት ነው። አብረሽ እንግዲህ አንጀቱ እየተቃጠለ ነው። አብረሽ ከሰይፍ ጋር ለመለያየት ነው ብለዋል። ሪታ ሰይፍ ጋር ለመለያየት ፈልጌ ነው አለ እርግጠኛው ተናግረዋል። ተናገረ እንትና ጋር ለመለያየት ፈልገን የምናረገው እናረጋለን ብሎ ነበር። ግን አይለያዩ። እሱ ዝም ብሎ ነው እንጂ የሚለያዩ አይመስለኝም። አይለያዩም። አብረሽ ዝም ብሎ ነው ኢሳቅ በነገራችን ላይ ሁሉም ነገሯ ወዶላታል። ታዛዥ ሆናለታልች ያው በእስልምና እንዴት እንደሚል አይታችኋል። ወደዛ ቀና ለባበሷ ምር ይታየ ማለት ነው። አቀባበሏ ሁሉም ነገሯ፣ አቀማመጧ ራሱ ልክ እንደ ሙስሊም አንደኛ፣ ኃይለኛ ሙስሊም ነበር የምትመስለው አንዳንድ ሙስሊሙ እንደዚህ አይነት ነገር የለም እሷ ግን ኃይለኛ አንደኛ ነበር የምትመስለው ማለት ነው እና በጣም አምሮ ባት ነበረ። ያው የሰው ልጅ ታውቃላችሁ፣ ዋና ሴት ልጅ ከሂጃብ ነው የሚጠይቀው፣ አለባበስ ነው የሚጠይቀው ማለት ነው። እና በእሱ ስለሆነ አብሩሸ ደግሞ በጣም ተናዷ ተቃጥለዋል ማለት ነው። እንግዲህ ለማንኛው የዛሬ ቪዲዮን ይሄን ይመስላል ላችኋለ። እንግዲህ ሀሳባችሁ አስተያየታችሁ በኮሜንት አስቀምጡ። አበረታቶች ሼር፣ ላይክ ያደረጋችሁ ላችኋለ። ቤተሰቦች በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። መልካም ምሽት። ባይ ባይ።